ኢትዮጵያ ለመጀመሪያ ጊዜ ከፊታችን ግንቦት ስምንት እስከ አስር ድረስ በምታዘጋጀው ዓለም አቀፍ የቴክኖሎጂ ኤክስፖ ላይ በርካታ የሀገር ውስጥና ዓለም አቀፍ የቴክኖሎጂ ተቋማት ይሳተፉበታል። ኤክስፖ በዋናነት በሳይበር ደህንነት፣ በሰው ሰራሽ አስተውሎት፣ በፋይናንስ ቴክኖሎጂ፣ በስማርት ከተማና በቴክኖሎጂ ትምህርት ስርዓት ላይ ትኩረት አድርጎም ይካሄዳል። ታዲያ ይህ ዓለም አቀፍ የቴክኖሎጂ ኤክስፖ በሚዘጋጅባት መዲናችን አዲስ አበባ አሁን ላይ በኮሪደር ልማት ያገኘችውን ውጤትና የደረሰችበትን ደረጃውን የጠበቀና ምቹ ከተማነቷን ለዓለም ለማሳየት ሁነኛ አጋጣሚ ይሆናል። በርካታ ቁጥር ያላቸው የውጭ ኩባንያዎች ወደ ሀገራችን ይመጣሉ። ይህንን መጥተው የሚጎበኙ የሚያስጎበኙ ወይም ኤግዚቢተር ሆነው የሚመጡ ኩባንያዎች ስፒከር ሆነው የሚመጡ ትላልቅ ሀገር ውስጥ ያሉ የተለያዩ ሀገሮች ውስጥ ያሉ የቴክኖሎጂ መሪዎች በዚህ ቴክኖሎጂ ዙሪያ ትላልቅ ምርምር የሰሩ ፕሮፌሰሮች ይመጣሉ። ሀገራችንንም ረግጠው ማያውቁ መጥተው ማያውቁ ብዙ የሚመጡ አሉ። ስለዚህ እነዚህ ሰዎች ከኢቴክስ ኤክስፖ በተጨማሪ ከተማዋ ላይ ያሉ የቱሪስት መዳረሻዎችንም እንዲጎበኙ ሁኔታዎችን እያመቻቸን ነው። ይሄ ደግሞ አዲስ አበባ ከተማ ምን አይነት ቫይብራንት ሲቲ እንደሆነች የቴክኖሎጂ ማዕከል ስማርት የሆነች ከተማ እየሆነች እንደሆነ አረዳድ ይዘው ይሄዳሉ ማለት ነው። ኤክስፖ ትኩረት አድርጎ ከሚከናወንባቸው አምስት ዘርፎች መካከል አንዱ የስማርት ሲቲ ጉዳይ ሲሆን አሁን ላይ በከፍተኛ ደረጃ እየተለወጠች ለምትገኘው አዲስ አበባ የዲጂታላይዜሽን አቅሟን የምታሳድግበት ከመሆኑም በላይ የቴክኖሎጂ ኤክስፖ ከተሟን ብራንድ ለማድረግ ጭምር እድል ይዞ እንደሚመጣ ታምኖበታል። ከተሞችን ስማርት ማድረግ ስንል ኦል ኢን ኦል የዲጂታላይዜሽን እና የቴክኖሎጂ ስራ ነው። ስለዚህ እንደዚህ አይነት ጉዳዮች ላይ ደግሞ ሁልጊዜ ኢኖቬሽን አለ። አዳዲስ ነገር እየተፈጠረ ወደ ገበያው ይመጣል እና በዚህ ኤክስፖ ላይ ከመቶ በላይ የሚሆኑ ተቋማት ከተለያየ ዓለም አካባቢ መጥተው ምርትና አገልግሎቶቻቸውን ያሳያሉ። በዚህ ሂደት እኛም ለከተማችን ሊጠቅሙ የሚችሉ አዳዲስ ለስማርት ሲቲ የሚያገለግሉ አዳዲስ ግብአቶችን፣ አዳዲስ ፈጠራዎችን። ምናቀበት አዳዲስ እድሎችን ኤክስፕሎይት የምናደርግበት አጋጣሚ ወይም ጥሩ መልካም አጋጣሚ ይሆናል። ኢቴክስም ከአዲስ አበባ ተሳስሮ ብራንድ እንዲሆንም እኛ በደንብ እንሰራለን ማለት ነው። መዲኗ በተፈጠረላት አቅምና ባላት ምቹ ሁኔታ ባለፉት ዘጠኝ ወራት ብቻ በርካታ ዓለም አቀፍ ኮንፈረንሶችንና ኤክስፖዎችን ማዘጋጀት ትችላለች። ይህ የቴክኖሎጂ ኤክስፖም እነ ዱባይ እንዳላቸው ጂአይቴክስ ኤክስፖ ሁሉ በኢትዮጵያም ኢቴክስ በሚል ቋሚ መለያ ወይም ብራንድ እንዲሆን ለማስቻል በትብብር እየተሰራ ይገኛል በዋናነት ጂይቴክስ የሚባል የዓለም አቀፍ የቴክኖሎጂ ኤክስፖ አለ። ጂይቴክስ ዱባይ፣ ጂይቴክስ ሲንጋፖር፣ ጂይቴክስ አፍሪካ፣ ጂይቴክስ ሞሮኮ እየተባለ በተለያዩ የዓለማችን ክፍሎች ላይ የሚከናወን ማለት ነው። በዋናነት የዚህ ኤክስፖ ኦርጋናይዘር የዱባይ መንግስት ነው፣ የዩኤኢ መንግስት ማለት ነው። እና ያ ኦልሬዲ ብራንድ ሆኗል። ጂይቴክስ ዱባይ ሲባል ዱባይ ጋር ተሳስሮ በደንብ ይታያል። በየአመቱም ይከናወናል። ሁሉም ይሄ ቴክኖሎጂ ሰው በጉጉት ነው ኢቨንቱን የሚጠብቀው። ኢቨንት ልክ ያንን ቤንችማርክ ነው እኛ የሚወሰን ነው። አንደኛ ከይዘት አንጻር እንደ ሀገራችን ሁኔታ ኮንቴክስቹላይዝ ያረግናቸው ነገር ቢኖሩም ሁሉንም የቴክኖሎጂ ኤሪያዎች እንዲነካካና ና ሁሉም ባለድርሻ አንድ ቦታ እንዲመጣ ለማድረግ የሚያስችል ሴታፕ ነው ያደረግ ነው። ይህንን ዓለም አቀፍ የቴክኖሎጂ ኤክስፖ የአፍሪካን ብሎም የዓለም አንዱ የአዲስ አበባ መገለጫ ከማድረግ አንጻር እንዲሁም ብራንድ ሆኖ በየአመቱ እያደገ እንዲሄድ ከማድረግ አንጻርም በትኩረት እየተሰራበት ይገኛል። ለአንድ ዓመት ብቻ ተዘጋጅቶ የሚቆም ሳይሆን ብራንድ ዶኖ ኢቴክስ የሚል ከዚህ በኋላ ቋሚ ብራንድ አለ በየአመቱ አንድ ጊዜ ወደፊት ደግሞ አቅም ካገኘን ሁለት ጊዜ አዲስ አበባ ላይ ብቻ ሳይሆን የክልል ከተሞቻችንም እያደጉ ሲሄዱ ሌሎች አዳዲስ ኮንቬንሽን ሴንተሮችም ላይ እያዘጋጀን ሀገራችንን፣ ከተማችንን፣ መዲናችንን ብቻ ሳይሆን ሀገራችንንም የምናስተዋውቅበት የቴክኖሎጂ የስበት ማዕከል ለመሆን በሚያስችል መልኩ ብራንድ አድርገን ለመሄድ ነው ማለት ነው አቅደን ይሄን ነው። ስለዚህ ቤንች ማርክ አድርገናል። ብራንድ አድርገናል ኮንቲኒቲ ያለው ማለት ነው ኤክስፖ ሊካሄድ ጥቂት ቀናት የቀረው ሲሆን የሀገር ውስጥም ሆነ አለም አቀፍ ኤግዚቢተሮችም ሆነ ጎብኚዎች ቀድሞ እንዲመዘገቡ ጥሪ ቀርቦበታል በተለይ በሀገር ውስጥ ያሉ የአይሲቲ ተቋማት በዲጂታል ቴክኖሎጂ ላይ ያሉ ተቋማት የፋይናንሻል ቴክኖሎጂ ተቋማት ኦልሬዲ ያለን ቡዝ እየተያዘ ስለሆነ አሁንም ገና ብዙ ተቋማት ወደ ምዝገባ ያልገቡዋሉ እንደ ኤግዚቢተሩ ነው ማለት ነው። ምርትና አገልግሎታቸውን ለማሳየት አሁንም ያለውን እድል አጭር ጊዜ ስለሆነ የቀረው እንዲጠቀሙ ትልቅ ፕሮግራም ስለሆነ ይህን እድል እንዲጠቀሙ መልእክት ማስተላለፍ እፈልጋለሁ። ሁለተኛ በዚህ ፕሮግራም ላይ ለመታደም ማንኛውም ቪዚተር ሲመጣ መመዝገብ አለበት። ስለዚህ በሶሻል ሚዲያ ሊንኮቻችን ላይ፣ በዌብሳይታችን ላይ ለመመዝገብ የሚያስችሉ ኦፕሽኖችን ይሰጠናል።